ፊት የነሳሽ እንዴ? ፊት ነሳውሽ እንዴ? እየቀለድሽ ነው? ኧረ እኔ ምሬ ነው። ባዩሽ፣ አይ አሁንስ በዛ። ምነው ይሄን ያህል አንችን ፍርፋሪ መለቃቀም አደረግሽ እንዴ? እሺ፣ ወዴት ልትሄጂ ነው ታዲያ ባዩሽ? ወደ ቤቴ ነው። እሺ፣ ባዩሽ ቁጭ በይ እባክሽ። ባዩሽ፣ የሰሞኑን ሁኔታ እኮ ከአንቺ ጋር ብቻ አይደለም ማለት፣ ሁሉም ነገር ግራ ግብት ብሎኛል። እንዴት የሚነግሩኝ ነገር በሙሉ አዲስ ሆኖብኛል። ሕፃን ልጅ ሆንኩ ያህል ነው እየተሰማኝ ያለው ምን ሆነሻል? ትውስታ የመጥፋቱ ነዋ። ቆይ ባዩሽ እኔ ማነኝ እንዴ ልታሳብጂኝ ነው እንዴ? እኔ ማነኝ ማለት ምን ማለት ነው? ሁለት ዓመት ወደኋላ ቀርቻለሁ። ባዩሼ ባክሽ እንድታግዥኝ እፈልጋለሁ። እናቴ ጤናዬን እፈልገዋለሁ። እንዴ ባዩሽ፣ ከኔ የሚበልጥብሽ ነገር አለ? ተይኝ አልኩሽ። ልታሳብጂኝ ነው እንዴ? ሆኖ አይደል እዚህ ያመጣል። ቆይ ግን ታምቹ፣ ምን ሆነ ነው የምትሰክረው? ጣጥቼ ነዋ እየቀለልኩኝ አይደለም። እና ሳይጠጣ ይሰከራል። ሲጀመር ለምን ትጠጣለህ? አፍቅረሽ ታቂያለሽ? አረብስ ማንበል ምን በወጣኝ። ስለዚህ እኔ ያለው በስሜ ሊገባሽ አይችልም። ያው ልክ ታምቹ፣ ያፈቀሩትን ሰው ማጣት ምን ያህል ከባድ እንደሆነ ይገባኛል። አፍቅረሽ የማታቂ ከሆነ እንዴት ነው አፍቅሮ ማጣት ከባድ እንደሆነ ሊገባሽ የሚችለው? የዚህን ክብደት ለማወቅ እኮ ግዴታ ቦታው ላይ መገኘት የለብኝም። አንዳንድ መሞች የሚገቡ ስትታመሚ ብቻ ነው። ቢሆንም አንዳንድ የምንፈልገውን ስናጣምና መቀበል የተሻለ ነው። አምኜ ለመቀበል መጀመሪያ ራሴ መሆን አለብኝ። እሺ ቢያንስ ልጅቷን አሳየኝ፣ ና እኔ ላልናግራት። ምን ብለሽ ነው የምታናግሪያት? እሱ ነው እኔ ያውቃለሁ። ብቻ አንተ ልጅቷን አሳየኝ። በአገኛት እኔ ራሴ አላናገራትም ነበር ማለት። ልጅቷን አታገኛትም። አንቺ መቼም አይገባሽ። ለምንድ አይገባኝ? ከጆሮ ጭንቅላት የተፈለጠች ድንጋይ ስለሆነች ነው የማይገባሽ። እንዴ እያሰደብከኝ ነው? በይ ሰላም ወይ። እንዴት አሉ ማማ? እንዴት አልሽኝ እኔ ልጅ? እግዚአብሔር ይመስገን። ምን ነው ብቻወትን እዚህ ቤት ማን እንደ ሰው ይቆጥረኛል? ብለሽ ነው ሜሉ ነበረች፣ እሷም ትታኝ ገባች። እንዴ እትዬ ደግሞ ምን አደረጉ? እስቲ ቁጭ በይ እኔ ልጅ። ምንድን ነው ማማ? ሜላት ምን ሆናለች? ምን ሆነች ማለት እትዬ ምን ሆኑ? ሰሞኑን የምትነጫነጨው እኔ ላይ ብቻ ነው ወይስ ሁሉም ሰው ላይ ነው? ተነጫነጩ? እንዴ ቀላል! ተነጫነጫለች እንዴ? እንዴ ገና ስታየኝ እኮ ነው ዛሯ የሚነሳባት። እንግዲህ የበሽታው ተጽዕኖ ይሆናል። እንዴ እና አብደቷን ታዲያ እኔ ላይ ነው እንደ የምታሳየው? ነገሩ እንደዛ እንደነበረ አያውቁም እንዴ? ማለት ምኑን ነው ማወቅ የነበረብኝ? ሰው ሲያብድ እኮ መማታት የሚጀምረው የሚወደውን ሰው ነው። ምን እያልሽ ነው አንቺ? እውነቴን እኮ ነው ማማ። ሰላም፣ ሰላም፣ ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ብዝት ይበልልን። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደ ሰብስክራይብ፣ ሼር፣ ላይክ ያረጋችሁ የቻናላችን ቤተሰብ ሆኑ አብራችሁን ዝለቁ ማለት ነው። ስለምታደረጉልን ነገር በጣም ሁሉ እጅግ በጣም እናመሰግናለሁ። ውድ ቤተሰቦቻችን ተወዳጁን ኖላዊ ድራማ ይዘንላችሁ መጥተናል። ኖላዊ ድራማ እንግዲህ በጣም እንደተወደደ ክፍል ዘጠና ወደ ኦሬዲ ወደ መቶ ክፍል እየገባ ነው ማለት ነው። በጣም በአጭር ጊዜ ውስጥ ተቀባይነትን ያገኘ ኖላዊ ድራማ፣ ከሌሎች ዩቱብ ካሉ ድራማ ሁሉ ይለየ ኖላዊ እና በብዙም ነገር በቃ አሁንም እንደ ቤተሰብ ሁላ ነው እየቆጠርናቸው ያለ ነው እና ሲያልቅ እኛ ምን እንደሚወጣን መዳን የሚወቅ እና ከባድ ነው በጣም ኖላዊ ድራማ እንግዲህ ወይዘሮ በሜላት ሙሉ በሙሉ አስታውሳለች ማለት ነው። ይህን ማስታወሷንም ለማንም መናገር አልፈለገችም። እንግዲህ በተራዋ ድረስ ባዩሽ እንደተጫወተችበት እንደተጫወተችበት ይህ ሁሉ ጊዜ በደካማ ጎኗ ገብታ እንደተጫወተችበት ብድሯን ለመመለስ ማለት ነው። አሁንም እሷ ማንም እንዲያውቅ አልፈለገችም ከሀነች ጋር ተመሳጥራ። እንግዲህ ከዚህ ሁሉ ሴራ ጀርባ ያለው ማን ነው የሚለው ለማጣራት ደብቃለች ማለት ነው። ምክንያቱም በባለፈው እንደነገርኳቸው በመጨረሻ ቃል ላይ የመጨረሻ የተመታችበት ቀን ላይ አክስት የገደልሻት የሚለውን የእርግብን ድምጽ ስለሰማች እርግብ እንዳልሆነች በዚህ ማወቅ ችላለች ማለት ነው። ከዛ ጀርባ ያለችው ወይዘሮ ባዩችናት ወይስ ሌላ ሰው ነው መጥቶ የመታኝ የሚለውን እያጠራች ስለሆነ ሀኒቾም ፊት አተሻተኝ በደንብ እውነቱን እስከምን ድረስ ድረስ እንደ በፊቱ ቀጥላሽ እንደ በፊቱ እያወራሻት ሳታስነቂ ቀጤ ብላታለች። ምክንያቱም ካኮረፍሻት የሆነ ከተነጫነች ትርቅሻለች ብላ ስላሰበች ወይዘሮ ባዩሽ ምንም እንዳልተፈጠረ ወደ ቤት መጣሽ ማለት ነው እና ለምንድነው የምትቆጭብኝ? ለምንድነው ኔሌ ነው ወይ እንደዚህ ተቀያየርሽ ብላት ነበር። እሷ ግን ትውስቴ ካጣ ወዲ ትውስቴን ካጣ ወዲ እንደዚህ የተነጫነሽኩ ነው፣ አንቺ ብቻ ላይ አይደለም ይቅርታ አድርጊ ብላታለች። እሷ ግን ይቅርታ ለማድረግ ራሱ ፈቃደኛ አይደለችም። እንደገና እሷ ራሷ ታጠፋና ራሷ ታኮርፋለች ነገራት ወይዘሮ ባዩሽና እዚህ ጋር ድም ብላለች ስላሰመች፣ አሁን ቀስ ብላ እንግዲህ በራሷ መንገድ ደግሞ እንደገና ወይዘሮ ሜላት እውነቱ ላይ ትደርሳለች ማለት ነው። ዋናው ልጅና እናት መሆናቸው መታወቃቸው ነው ሀኒቹና ወይዘሮ ሜላት ማለት ነው። እናም እዚሁ ሁሉ ጀርባ ማለት የሆነ ስለተቀያ ስለተቀያየረች ባታኝ ጠርጥራለች ባዩሽ እና እርግብን አግኝቻ አግኝታ ነግራት ነው ወይስ ምንድነው የሚለው ለማጣራት ስትደውል ያው የርግብ ስልክ አይነሳም እና በባለፈው የቀጠረችው ጋ ደርሳ ደውላ እንግዲህ ታስደበድባት ይመስለኛል። ርግብን ካገኘቻ ታስለቃት። ምክንያቱም ወርቁን እዛ ሄዳ ያው ሁሉ ወርቅ እዛ ሄዳ እንዲህ ሳታካፍለኝ ብላለች። ደግሞ ድጋሚ ማለት ነው ሌላ ነገር ዘይለች። በቃ የመጨረሻ ሰዓት የምታረገው ስታጣ ያለውን መሳቢያ ውስጥ ያለውን ወርቅ ሁሉ ነው ማጣይ ዘይለች። እና በዛ ምክንያት ወይዘሮ ባዩሽ ያነ እንኳን ወርቅ ሳታካፍለኝ ያን ሁሉ ወርቅ ወስደ ሽጣ ለራሷ ብቻ ልትጠቀመው ነው የሚለው ስለ ቆጫት፣ እንግዲህ አስደብድባም አሳግታም ቢሆን ያነ ለመቀበል ነው አሁን ጥረቷ። እና እርግብ ደግሞ እንግዲህ ስልክ ደውላ አታፍርም እኮ ደግሞ። መጫወች አረገችው ማለት ወደድ ስለወደዳት በጣም ነው መጫወች አረገችው። እና ስልክ ደውላ ለተምቹ ከሀገር ልወጣ ነው ብር እፈልጋለሁ እላለች። እና እሱም ሄዶ እንደለመደው አጎቱን ጠይቋለኝ። ግን አጎቱ በጣም በሚያሳዝን ሁኔታ አብረህኝን እኔ አባት ኃደር አለብኝ አንተን ብዬ ነው አሜሪካ ድረስ ስራዬን ሁሉ ትቼ የመጣሁት ቢለው እሱ ሊሰማ አልቻለም። በነገራችሁ ላይ ምክር የማይሰማ ሰው ሳያጠፋ ሰው ምክር አልሰማም ቢል ኦኬ፣ እያጠፋ ምክር አልፈልግም የሰው ምክር የማይሰማ ሰው ገደል እየገባ እያያችሁት፣ ተው ሲባል የማይሰማ ሰው ምንድን ነው ማድረግ የሚቻለው? እና በጣም ከባድ ነው። አሁን እዚህ ጋር ታምቹ ተወራፍ ቢሉት አባ ባኖራ ቢመክር አስመከረው እና ማንንም አልሰማም ብሏል። እና እንግዲህ ያው አጎትየው እሱን ጥሎ ከሀገር ለመውጣት ተመልሶ ለሜዳ አስቧለኝ። ምክንያቱም ያለው የእረፍት ጊዜ አልቋለኝ እናም በሚያሳዝን ሆነ። በስከ መጨረሻ ግን ያው አንተ አስቀይም ያህል እኔም ብለህ ዛ ድረስት መታሀለኝ ግን ያስቀይም ኔ የላኩና ይቅር በለኝ ብሎ አጎቱን ይቅርታ ለመጠየቅ አስቧል ማለት ነው። እናሱም እኔ ያልተቀየምኩም ችግር የለውም ብሎታል። እና የሚያሳዝነው ዚጋ ግን በቃ አንተ ስትመጣ ሰው እንደሆንኩና ከሰው እንደተፈጠርኩ ነው የተረዳሁት አንተን ነው የማውቀው አባቴን አለቀውና አመሰግናለሁ ቢያንስ ደውልልኝ ብሎታል እና እንግዲህ አጎትየውም የጀመረውን ምርመራ ከግብ ሳያደርስ ተመልሶ ወደ ሀገሩ ሊሄድ ነው እና ታምቹንማ ለአባባ ኖላዊና ለያሴር አደራ ሰጥቷለኝ እኔ እዛ ድረስ መጥቼ እናንተን ስላገኘውም በጣም ደስ ብሎኛል ምናም ብሎ በጣም ያሳዝነው። እነ ተመልሶ ሊሄድ ሄድ ነው ያለውን መረጃ መንገድ ለነሀኔቾ ሊሰጣቸው ነው ማለት ነው የምርመራውን፣ እና እነሱ እውነቱ ላይ ይደርሱበታል። ኦሬዲ ዞሮ ዞሮ ወይዘሮ ሜላታውን እሷ ስለያዘችው እንደ በራሷ መንገድ ትደርስበታለች። አለቀሽ፣ ማን ላቀቅም ብላታለች ማለት ነው። ስለዚህ ወደ አሜሪካ ቢመለስም የቶም ቻጎት የተሰኬ ችግር የለውም እና ሀኒቾም እንግዲህ በጣም ደስ ትብሯት አለኝ። በዚህ በኩል ደግሞ ሁሌ እና በዚህ በኩል ደግሞ በጣም ሁሌም እያዘ በቃ ማልቀስ ነው እሷ ተጀምሮ እስከሚያልቅ በደስታም በሀዘንም ማልቀስ ነው። አባባን ወላወንም በዚህ ግራ ጋር እየገበቻቸው ነው። ግን ያው ከእናቷ ጋር ስለታው ስለታው ስለአወቀቻት በጣም ደስ ትብሯት በለቅሶ በደስታ ለቅሶ እያነባች ነው። ያው ብዙ ጊዜ ያዛና አባባን ወላወይም አሁን ላይ አልፎ አልፎ ምግብ ለመስራት ብቻ ነው የምትሄደው እንጂ ዳሯ ሙሉዋ መዝ ሆነዋል። የሆነዋል አባባን ኖላዊ ብቸኛ ሆነዋል። ጆሮ አለላቸው እንጂ እሷ አስትታቸዋለች ኦልሬዲ እና መርግብም ከሀገር ወታ እንደ ተምቹን በገላገረች ወደ ቀልቡ እንዲመለስ። በዚህ ከቀጠለ አባባን ኖላዊንም ያሲሬንም ማስቸገሩ አይቀርም። እያበደ ነው ሳያዝበው እና በጣም ጠጥቶ ሰክሮ እና እና ቤት ነበር ያደረው። ሀኒቹ ደግሞ ወደ አስቴ ዳገኘችው እና ወጥ እየሰራች ያው ፍቅረኛውን ላገናኝሽ ወይ አፍቅረሽ ታውቂያለሽ? ስለ ተረበስ ማምበለ እና ላስተዋውቅ ስልኳን ስጠኝ ና እኔ ላናግራት አለች። አንቺ አይገባሽም መቼም አይገባሽም፣ ምክንያቱም ድንጋይ እራስ ነሽ እንደ

የዚህ ሁሉ ሴራ ጠንሳሿም ጀማሪዋም ፈጻሚዋም ወይዘሮ ባዩሽ ስለሆነች እሷና ልጇን ታገኛለች ማለት ነው። ያችኛውም ከተጠያቂነት አታድርም። በእርግጥ እና ያሲርም እነ ሳኒቾ ቤት ዶ እንግዲህ ሀኒቾን አደራ እናንተ ቤት ነው ደስታዋ ማህዘኗም ያላት እና ለስሜቷ ተጠንቀቁላት። ቤተ ክርስቲያኒዳ ዛሬ ስታለቅ ሳየናት ብሎ ወይዘሮ ሜላት ምንም የተፈጠረ ነገር የለም። አታስብኝ። ምን እንከባከባታለን ሀኒ ጥሩ ልጅ ናት፣ በጣም መልካም ልጅ ናት ምናምን ብላ ጽናናችሁ እና እዚህ ጋ ባዩሽን የተዋወቃሉ ታውቃዋለች። እዛ ቤት ስታየው ደንግጣለች። ምን ልታደርግ ነው የመጣኸው ምናምን እያለች ዱቄት ልሰርግ እና ልክ ስታየው ደንግጣለች፣ ስለምታውቀው ማለት ነው እና እንደ ጥላ እየተከተለ እንግዲህ ያሳቅቃታል ወይዘሮ ባዩሽን ደጋ ደጋ እና የዛሬው ክፍል ይህን ይመስላል። ውድ ቤተሰቦቻችን በሚቀጥለው ደግሞ በክፍል ዘጠና ዘጠኝ እንገናኝበትን በያላችሁ በሰላማችሁ ይብዛ።